ቢሊዮነሩ ያገባት የሴተኛ አዳሪ ታሪክ። አሁን ደግሞ በሌላኛው ገጽ ፊልም ይዘንላችሁ መተናል። ተጋብዙልን። እውቅታዋን የሆነችው ጁሊያ ሮበርትስ የምትተውነው ቢባል ራሷን ከሱስ ያነጻችና፣ እንደ ሌሎቹ ሴተኛ አዳሪዎች ዛሬም ብቻ የምትኖር ሳትሆን ለነገ ህልምን ያነገበች ተስፋን የምታለም ጥንቁቅ ልጅ ናት። የፊልሙ ዋና ቀንቃኝ የሆነው ኤድዋርድ ለቢዝነስ ባዘጋጀው ድግስ ገንዘብ አምላኪ ሀብታሞች ታድሞ እንመለከታለን። ኤድዋርድ ጊዜን የነፍጋት ፍቅረኛው በስልክ ደውላ እንደተለያዩ ታረደዋለች። ኤድዋርድ በንዴት ይጦፍና በጠበቀው መኪና ድግሱን ጥሎ ወዳረፈበት ሆቴል ይሄዳል። በሌላኛው በኩል ቸልተኛ ጓደኛው ያጠፋችሁን የክራይ ገንዘብ ለማግኘት ቪቪያ ካከራዋ ተደብቃ በምሽት ወሲብ ቀስቃሽ የሆነ ልብስ ለብሳ ከቤት ትወጣና ገንዘብ ወደምትሰራበት የምሽት ጭፈራ ቤት ታመራለች። ከዛም የምሽት ጭፈራ ቤቱ በር ላይ ቆማ ራሷን ለገበያ ታመቻቻለች። በሌላኛው በኩል ኤድዋርድ መንገደኛ አቅጣጫ ለመጠየቅ መኪናውን ዳር አስይዞ ያቆማል። በዚህ ጊዜ ቪባ ተፈለግኩ ሳያኝም አለሁ እኔም ፈልጎን የቆመ ብላ ታስብና በሚያማልል አካሄድ እየተራመደች ወደ ኤድዋርድ መኪና ትሄዳለች። ኤድዋርድ ቪባን ሲያት በውበቷ ምትሃት ይደነግጣል። ኤድዋርድም እሷ አላሰበችው ዓላማ እንዳልፈለጋት ነግሮ መንገድ እንድትጠቁመው ይጠይቃታል። ገንዘብ ፍለጋ የወጣችሁ ቪባ ክፈለኝ ትለዋለች። ኤድዋርድ ሊከፍላት ይስማማል። ቢባ ወዲያው መኪና ውስጥ ትገባለች። ከትንሽ ጉዞ በኋላ ቢባ መንገድ መጠቆም ብቻ ሳይሆን የጠበቀው ያረጀ መኪና እንዴት እንደሚነዳ ሳይታ እየነዳች ወደ ሆቴል ይዘው ትሄዳለች። ሳቋ፣ ነፃነቷ፣ ስታወራ እንደ ማር የሚጣፍጠው አንደበቷ የማረከው ኤድዋርድ ከቢባ ጋር መለየትን በፍጹም አልፈለገም። ሆቴል እንደደረሱ ቢባ ቢባ ገንዘቧን ተቀብላ ሌላ መንገደኛ ልታማልል መንገድ ላይ ስትቆም ኤድዋርድ ተመልሶ ወደ እሷ በመሄድ አብረን ለአንድ ምሽት ብንቆይ ምን ያክል ነው የምታስከፍኝ? ብሎ ይጠይቃታል። ቪቫም በሰዓት መቶ ዶላር ትለዋለች። ኤድዋርድ ይስማማና ወደ ሆቴል ይዟት ይገባል። ቪቪያን ሆቴሉን ስታየው በጣም ትደነቃለች። መኝታ ክፍላቸው እንደ ገቡ ኤድዋርድ እስትንፋሱ ወደ ሆነው የሥራ ዓለም ትኩረቱን ያደርጋል። ቪቫ መሬት ላይ ተኝታ ወይናዋን እየተጎነጨች የኮሜዲ ፊልም እያየች ፍጹም በሆነ የደስታ ዓለም ትዋኛለች። የቪቫ ደስታ ያስቀነው ጭምቱ ኤድዋርድ በደስታ ፍካቷ ተስቦ ፊቱ ላይ ደስታ ያረብባል። ቪቫ ላጋጣሚ ስትዞር ኤድዋርድ በስስት ዓይን ታያለች። ቪቫ ከተኛችበት ተነስታ ወደ ኤድዋርድ ትሄድና እጇን በስሩ ውስጥ እያስገባች ስሜት ቀስቃሽ ድርጊቶችን ታደርጋለች። ኤድዋርድ አደርገዋለሁ ብሎ ያላሰበውን ድርጊት ፈጸመ። በሁለመኗ የተሸነፈላት ቪቫ አልጋ ላይ ጣለችው። ጣፋጭ የሆነ ምሽትም አሳለፉ። በማለዳ ኤድዋርድ ሻወር ወስዶ ሲመለስ ቢጫ ሁማኔን ወንበር ላይ ያገኛል። ትናንት ቪቫ አድርገው የነበረው ቅጽል የፀጉር ጌጧ ነበረ። ኤድዋርድ ደንግጦ ቪቫ ወደተኛችበት ሂዶ ሳይ ሐሬ መሰለ። ተጠቅላይ ወርቃማ ተፈጥሮ ረጅም ፀጉሯ ባንገት ወርዶ ሰውነቷን አላብሶ ለተኛችበት አልጋም ደማቅ ውበትን አላብሶት ሳይ ኤድዋርድ አንዳች ስሜት ከግር ጥፍሩ እስከ ራስ ፀጉሩ ድረስ ይወረዋል። የኤድዋርድ ጭምት ፊት ከቪቫ ፀጉር ብርሃንን ተውሶ በጸዳል ይሞላል። ኤድዋርድ በጠዋት ሥራውን ጨርሶ ቀኑም በደስታ ያስጀመረችውን የማለዳዋን ንግሥት ቪቫን ቁርስ አቀራርቦ ይጠብቃታል። ቪቫ ያንን ወርቃማ ፀጉሯን አዘንፍላ ብቅ ትላለች። ኤድዋርድ ሲያት በፍጹም ደስታ ይሞላል። ቁርሳቸውን በደስታ ባርከው ይበላለሁ። በውበቷ የተማረከው ኤድዋርድ ይለያት አልፈለገም። ማታ ላይ ከቢዝነስ አጋሮቹ ጋር ስለ ሥራ የሚያወራበት አንድ ትልቅ የራት ቀጠሮ ላይ እንድትገኝለት ይጠይቃታል። ቪባ አሁንም ገንዘብ ትጠይቀዋለች። ኤድዋርድ የጠየቀችውን ለመክፈል ይስማማል። ጨምሮም ለማታ እራት የሚሆን ልብስ እንድትገዛ ገንዘብ ይሰጣትና ከቤት ይወጣል። ቪባ ወዲያው የራት ልብስ ለመግዛት ወደ ሾፒንግ ጎራ ትላለች። ነገር ግን ቪባ በአለባበሷ ምክንያት ልትሰርቅ እንጂ የእውነት ልብስ ልትገዛ ሄደች አልመሰላቸው ልብስ ሻጮች ሊያስተናግዷት ፈቃደኛ አልነበሩም ቢባ በድርጊታቸው በግና ወደ ሆቴል ትመለሳለች ሆቴል ስትገባ ሥራ አስኪያጁ የት ነሽ ይላታል ወደ ክፍሌ ትላለች ቁልፍሽ የታል እረሰቸው መጣሁ ከማን ጋር ነሽ ከኤድዋርድ ኤድዋርድ ማን ይላታል ሥራ አስኪያጁ ቪቫ የአባቱን ስም ከየት ታምጣ? ለአጋጣሚ አስተናጋጁ ሲመጣ ታየውና እሱ እሱ ያውቀኛል ትላለች። አስተናጋጁ ከኤድዋርድ ሊዩስ ጋር ነች ይላል። ቪቫ ወደ ውስጥ ልትገባ ብትሞክርም ሥራ አስኪያጁ ግን ባለባበሷ ይከልክላታል። ቪቫ ልብስ ልትገዛ ወጥታ የገጠማትን ስትነግረው ሥራ አስኪያጁ አዝንላትና ደውሎ ልብስ ያዘላታል። ቪቫ አዲሱን ቀሚሷን ለብሳ እንደ ፀሐይ ታበራለች። ያያት ሁሉ አይኑን ይጥልባታል። ስራ አስኪያጁ ማታ ራት እንዳለባት ስትነግረው የምግብ አበላል ስነ ሥርዓትም ያስተምራታል። ወደ ማታም ኤድዋርድ ወደ ተቀጣጠሩበት ራት መብሊያ ስፍራ ሲገባ ቪቫ ውስጥ ተቀምጠ ያገኛታል። ኤድዋርድ ቪቫን ሳያት ልቡ ለሁለት ይሰነጠቃል። ኤድዋርድ ዋጥ ቢያደርጋት እየተመኘ ይዟት ወደሚጠብቁት የግብር እንግዶች ይሄዳል። ኤድዋርድ ከቢዝነስ አጋሮቹም ጋር ሳይስማማ ይቀርና ይለያያሉ። ኤድዋርድ እና ቢባ በኩለ ሌሊት በጠራ ጨረቃ የሆቴሉ መናፈሻ ስፍራ ላይ ሆነው ስለ ግል ሕይወታቸው ያወራሉ። በመጨረሻም ኤድዋርድ የምሽት ልምዱ ወደ ሆነው የፒያኖ አዳራሽ ተጉዞ ሕዝቡ በተሰበሰበበት ፒያኖ ይጫወታል። ቢባ በአስተናጋጁ ተመርታ ወደ ስፍራው ትሄዳለች። ጨለማ የወረሰው የፒያኖ ክፍል በቢባ የውበት ብርሃን ይደምቃል። ቢባ ፒያኖ ላይ ትቀመጣለች። ኤድዋርድ ቪቫን ሲያት እጁ ይተሳሰርና ፒያኖ መጫወቱን ትቶ ቪቫን በስስት ይመለከታል። ተመልካቾቹም ጊዜያቸው ጊዜውን ለጥንዶቹ ትተውላቸው ከክፍሉ ይወጣሉ። ጥንዶቹም በሙዚቃ መሳሪያው ላይ ፍቅርን ይቃመሳሉ። ደማቅ ምሽት በቀጠለው ቀን ረፋር ላይ ኤድዋርድ ቪቫን ይዞ ወደ ልብስ መሸጫ ሱቅ ይሄዳል። ትናንት ባለባበሷ ፊት የነሷ ሻጮች ኤድዋርድን ሲመለከቱ ከሴት እስከ ወንዱ እግሯ ሥር እየተነጠፉ አስተናገዷት። ኤድዋርድ ወደ ሥራ ቦታው ሲያመራ ቪቫ በአዲስ ልብሶቿ አሸብርቃ የመንገደኛው አይን ማረፊያ ሆና ወደ ሆቴል ትመለሳለች። ኤድዋርድ ሥራውን ጨርሶ ሲመለስ ቪቫ በአዳዲሶቹ ልብሶቿ አምራና ተውባ ያገኛታል። ኤድዋርድ እያደረ በሚጎመራው የቪቫ ውበት ይደነቃል። መሸት ሸት ሲል ኤድዋርድ እና ቤባ መታጠቢያ ገንዳ ውስጥ ራቁታቸውን ገብተው ጣፋጭ ፍቅር ጊዜ አሳልፋሉ። ኤድዋርድ ግንኙነታቸውን ይበልጥ ለማጠናከር በሚቀጥለው ቅድ ማለዳ የከፍተኛ መደብ ነዋሪዎች ብቻ ወደሚታደሙበት የፈረስ ውድድር ይዟት ይሄዳል። ከዛም ከጠበቃው ፊሊፕ ጋርም ያስተዋውቃታል። ፊባ የፊሊፕን አስተያየት አልወደደችውም። ለምንድን ነው እንደዚህ የሚኝ? አስተያየቱ ደስ አይለም። ጠበቃው ፊሊፕም ቪቫን መጀመሪያ ሲያት ቀልቦ አልወደዳትም ነበር። ከተቀናቃኛቸው ዴቪድ ጋርም በጥብቅ ስትጨዋወት ሲያት ደግሞ ችማ ጭማ ኤድዋርድን ልትሰልል የመጣሽ ናት ብሎ ያስባል። እናም ወደ ኤድዋርድ ሄዶ ልጅቷ ምንድን ናት? የሽያጭ ባለሙያ ናት ኢሏል። ኤድዋርድ ከዴቪድ ጋር ምን እየሠራች ነው? እያያት ነው ኢሏል። ጠበቃው ትናንት አስተዋውቂያቸው ነው አይ ድርጊታቸው ግን ደስ አይለም። የምታደርጋቸውን ነገሮች አልወደድኩትም። ልትሰልል የመጣች ይመስለኛል ይላል ጠበቃው። ከዴቪድ ጋር ሳያትቅናት ቅናት ገብቶት ይናደድና አይቷት አትስጋ ሴተኛ ዳሪ ናት። ይለዋል በዚህ ጊዜ ፊሊፕ ይስቃል። ለትልቅ የቢዝነስ ድርድር ሴተኛ ዳሪ ይዞ የሄደ የመጀመሪያው ቢሊዮነር አንተ ሳትሆን አትቀርም ይለዋል። በዚህ ጊዜ ኤድዋርድ ይናደድና ትቶት ይሄዳል። ጠበቃው ቢባ ወዳለችበት ሂዶ እንዴት ነው ጥሩ ጊዜ እያሳለፍሽ ነው ይላታል። አዎ በጣም ደስተኛ ነኝ ትላልሽ ቢባ። የሆሊውድ ሴተኛ አዳሪ ነሽ እንዴ ይላታል። ምን ትላልሽ ደንግጣ። ኤድዋርድ እኔ ነገረኝ። እኔ ምልሽ ኤድዋርድ ከሄደ በኋላ እኔና እንችል እንገናኝ እንችላለን ይላታል ፊሊፕ። አዎ ይቻላል ትላለሽ ቢባ በንዴት ጥርሷን ነክሳ፣ በዚህ ጊዜ ፊሊፕ ሰው የጠረውና ትቷት ይሄዳል። ቪቫ ራሷን ጠላች። ወደ ሆቴል እንደተመለሱ ቪቫ ምንም እንኳን ከሄዶ አርድ ጋር አብራ ለመቆየት ሦስት ቀናት ቢቀራትም ነገር ግን ውርደት ስለተሰማት ትታው ልትሄድ ልብሷን ይዛ ተነሳች። ምንድን ነው ምንድን ነው የውሸው? እኔን ሴተኛ ዳሪ ናት እያልክ ላገኘው ሰው ሁሉ ማዋረድ የሚሰጥ ደስታ አለ? ትላለች ቪቫ በምባ እየታነቀች ይቅርታ ይላል ኤድዋርድ ያለልቡ ያለ ይቅርታ ንዴቷን ያላበረደው ቪባ ትታው ትሄዳለች። በመቀጠልም ኤድዋርድ እስከ ዛሬ ከሱ ጋር በመሆኗ የሠራችውን ገንዘብ አስቦ ይሰጣታል። ቪባ ግን ልትቀበለው ፍቃደኛ አልነበረችም። ብሩን ትታለት ባዶ እጇን ከክፍሉ ትወጣለች። ኤድዋርድ ገንዘቡን ቦታው ላይ ሲያገኘው ወዲያው ተከትሏት ሄደና ያስቆማታል። ይቅርታ የወረደ ሥራን የሠራሁት በጣም ይቅርታ ለሳምንት አብረሽኝ እንድትሆኝ ፈልጋለሁ። ይላል ኤድዋርድ። ለምን እንደዛ አደረክ? ዴቪድ ጋር ስትወር የነበረበትን ሁኔታ አልወደድኩትም። ነበር ምንም ነገር አልነበረም እኩ ቪቫ በይቅርታ ልቧ ሹሮ ወደ ክፍሉ ትመለሳለች። በቀጣዩ ቀን ኤድዋርድ ጠበቃውን ይዘገዋል፣ አያናግረውም። ኤድዋርድ በአልማዝ ያሸበረቀ አንገት ጌጥ ለቪቫ በስጦታ መልክ ያበረክትላታል። በመቀጠልም በግሉ አውሮፕላን ወደ ሳን ፍራንሲስኮ ይዟት በመሄድ ቅንጡ ወደ ሆኑት የመዝናኛ ስፍራዎች እየወሰደ ያዝናናታል። ሁለቱ ጥንዶች የፍቅር ጊዜያቸውን በሚገባ አጣጥመው ወደ ሆቴል ይመለሳሉ። ማታ ላይ ኤድዋርድ ደክሞት ስለነበረ ጋደም እንዳለ እንቅልፍ ይወስደዋል። ቢባ ኤድዋርድን ተኝቶ ስታየው ፍቅሯ አገረሽና እስካሁን ስትከለክለው በቆየቹ ከንፈሯ ከንፈሩን ትሰማዋለች። ኤድዋርድ ደንግጦ ሲነሳ ያየውን ማመን ተሳነው። ጥንዶቹ ከንፈር ለከንፈር እየተሳሳሙ አልጋ ላይ ወደቁ። በቪቫ ምክንያት ስራውን ያጣው ጠበቃ ኤድዋርድ በጠዋት ወደ ስራ ቦታው እንደሄደ እግሩን ተከትሎ ወደ ክፍሉ ይገባል። ቢባ ልታስገባው ፍቃደኛ ባትሆንም ጠበቃው በግድ ይገባል። ትንሽ ቆይቶ ሚነካካት ጀመር። ቢባ ትከለከለዋለች። ጠበቃው ትዕግሥት ያጣና ሊደፍራት ይሞክራል። በዚህ ጊዜ ኤድዋርድ ይደርሳል። ኤድዋርድ ጠበቃውን ደብድቦ ያስወጣዋል። በመጨረሻ ቢባ። ቀን ቀኑን ወልዶ ሳምንት ሳምንትን ወልዶ ወራት ከሱ ጋር ስትቆይ ግንኙነታቸው እየጠበቀ ወደ ፍቅር ውቅያኖስ ሲዘፍቃት እንዳትጎዳ ፈርታ ልትሄድ ተነሳች። ይሄ ሊገልጠው ከቶ ያልቻለው ግንኙነት ግራ አጋብቶታል። ይጅም ቅሬም ማለት ተሳ ነው። እናም ኤድዋርድ በርካታ ገንዘቦቹን ከመስጠት ውጭ የሚያደርገውን አጣ። ይባይ የተሰበረ ልቧን ተሸክማ ከክፍሉ ትወጣለች። ኤድዋርድ ገና እንደወጣች ናፍቆቷ ተቀሰቀሰበት። ፊቫ ወደ ኋላ ዙራ እያየች በንባረሳ መንገዷን ቀጠለች። ኤድዋርድም የሥቃይ ማዳር አሳለፈ። ኤድዋርድ ናፍቆቷ ሲበረታበት እቅፍ አበባ ይዞ ወደ ቤቷ ይሄዳል። ፊቫ በሀዘን ተቆራምታ በተቀመጠችበት ከውጭ ስሟ ሲጠራ ሰምታ፣ ፊቫ በመስኮት ብቅ ስትል ኤድዋርድ ነበር። ኤድዋርድም የሕንፃውን አስቸጋሪውን መሰላል ወጥቶ በመስኮት በኩል ብቅ ይላል። ቪቪያ በመስኮት ዘላ ትወርዳለች። ኤድዋርድ ቀይ አበባ ይሰጣታል። በመጨረሻም ጥንዶቹ ከንፈር ለከንፈር ይሳከማሉ። ተፈጸመ። ስላዳመጣችሁን እናመሰግናለን። ቀጣይ በሌላኛው ፊልም እስክንገናኝ ድረስ ቸር ቆዩልን።